እያለቀሰች እነሱን ሳግዝ፣ የስንት ወር ደሞዜ ቀረ? እነሱን ሳግዝ እነሱ እንዳይጣሉ ስጥር እኔ የሶስት ወር ደሞዝ ብቻ ነው እጄ ላይ ያለው አለች። ያ ማለት ምን ማለት ነው? እሺ፣ ቆይ አደለም። እሺ ማስረጃ ያለሽ አንቺ ማስረጃ ያለሽ። ወይኔስ ወይኔ ብቻ ሰማሽ። ከዚህ በፊት አንዲት ልጅ ከዚህ በፊት አንዲት ልጅ ከስንት ወር በፊት ነው? ከአምስት ወር ከስድስት ወር በፊት ነገር የምታውቀው ነገር የለም መሰለኝ። ሰር እንዳደረገ ከለእጣ ይሻመጥ እሱ በዚህ አጋጣሚ እድሉን ስላገኘውና ወንድማችንንም ስላገኘት በጣም አመሰግናለሁ። ስለ ሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያዝናችሁ እና መልካም የሰርግ ጊዜ እንዲሆንላችሁ እመኛለሁ። ምንም እንኳን ኦርቶዶክስ ከሆናችሁ በዚህ ጊዜ ያው የሰርግ ወቅት አይደለም። እዛ ጋር ሄዳችሁ ያደረጋችሁት ነገር ታይሚንጉ አይደለም። የማማት ጊዜ ላይ ያለ ነው አይደል? የተዋህዶ እምነት ተከታይ ከሆኑ ብቻ ነው እየጠየኩ ያለው ይህንን ነገር። እዛ ላይ ሄዶ ማድረጉ የራሳቸው ደስታ ሊፈጥርላቸው የሚችልባቸው ወቅቱ ነው ካሉ የእነሱ ሀሳብ ነው። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይ ያለ ብዙ በግሩፕ የተነሱ ጉዳዮች ነበሩ መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል በወቅቱ የራሳቸውን ስራ እየሰሩ ዩቱብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አይደለ እነሱም የተለያየ ስቶር እየፈጠሩ ያ የራሳቸው የቢዝነስ መንገድ አንዳንድ ጊዜ ግን በአለማወቅ ውስጥ የሚቸገሩ እህቶችን ፕሮቴክት የማድረግ ደግሞ የኛ ኃላፊነት አለ ኦረዲ እኛ ጀጎል ድርጅት ለምሳሌ አረብ ሀገር ያሉ ወንድሞችን እያገዘ የሚገኝና ከችግራቸው እያገዘ እየሰራ ያለ ድርጅት ነው። እያለቀሱ በሚዲያ ላይ እየሰሩና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለእነሱ ብዬ የሚሉ ማለት ቶ በኮንፊደንስም እንሰጣለን። ግራቸውቸው አድናቂዎቻቸው የፈለገውን ናምበር ግን ለምን አይገዙላቸውም ከወደዷቸው? እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ ራሳችሁን ጠብቆ የሚለውን ዛሬም እንሰራለን፣ ወደፊትም እንሰራለን። እኛ ብላችሁ እናንተም አሁን መታችሁ የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናደ መጠ የተነገረው ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አይደለም። እንደ ወንድም የምንጠይቀው በነገር ላይ የምትሰሩትን ክሬት የምታደርጉትን ስራችሁን ያለውን ነገር አከብራለሁ። ኢንተርቴንመንት ነው የምትሰሩት የራሳችሁን ቻናል ከፍታችሁ የራሳችሁ የሶሻል ሚዲያ እየተጠቀማችሁን ያለ፣ ግን አሁን እዚህ ጋር አረብ ሀገር ያሉ ልጆች እንደዚህ ስማችሁን ጠርተው እያለቀሱ እንደዚህ እንደዚህ ያረኩ የሚሉት ግሩፕ ከፍተው ስም ዝርዝር ኖሯቸው ብዙ ነገር የሚረዱት ልጆች ይውላት አሁን ማናርጉ ብለዋቸው ነው የምትሉ ሰዎች ካላችሁ በአንድም በሌላ መንገድ እህቶቻችን እንዳይጎዱ እንዳያደርጉ የማንቃት ስራ የኛ ኃላፊነት፣ ስለፈለግን ሳይሆን ስራችን ስለሆነ የማንቃት እራሳቸው እንዲጠብቁ እዚህ ጋር የሚረዱት ቤተሰብም ጭምር እንዳለ ማለት ነው። ያላቸውን እድሜያቸውን መስዋዕትነት ከፍለው ተሸውደው እያለቀሱ የመጡ ሰዎች ካሉ እነዛ ነገሮችን እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው። ስለዚህ ማን አድርገው ብሏቸው ነው ያደረጉት ካልከኝ፣ አሁን ምንድን ነው መጠይቀህ ወንድም ይከቻል። እንደውም በዚህ አጋጣሚ ስላገኘው ቴንኪው። አንደኛ ተደራጅተው እንደዚህ እንደዚህ አድርግላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው? ጀስት እንዳድናቂ ነው ወይም ይሄ ነገር አልተደረገም፣ ሚዲያ ላይ ያለ ስም ማጥፋት ነው? ይህን ነገር እስኪ ንገረን፣ ከአንተ እንስማም። ምት እና ጊዜ ላወራኸው ነገር ላንሳልህ መጀመሪያ ካወራኸው ነገር ላንሳልህ መጀመሪያ፣ ምን አወራህ በዚህ ሳምንት እንደ አንድ ክርስቲያን ፕሮግራሙ ባይሆን ጥሩ ነበራል። ይሄ ሀሳብህን እደግፈዋለሁ። ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራሙን ያዘጋጀው ነው፣ እንደማንኛውም ሰው ኖርማል፣ ቀለል ያለ ኢንቨንት ነበር፣ ያስብ ነው የነበረው ማለት ነው። ግን ደግሞ ሰው መጣ ምናምን፣ የነበረው ነገር ተቀየረ። የሰው ልጅ ነን እንሳሳታለን። በቃ የዛን ቀን አለፈ። በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ ስኬታቸው ለአጭር ቀን የሆነ ማለት ነው። የግዴታ መሄድ ስለነበረባቸው በቃ ለነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማል እሑድ፣ ምንደግመው ለምንድን ነው? አንዳንድ ሰዎች አንመጡም ነበር ለምን? ጾም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ማለት ነው በጾም ማድረጉም ፈልገ ማድረግ እንደተፈልጌ ነው። ከዛ ባለፈ ግን ማነው እስኪ የትኛው ሰው ነው? እና አብርሃም ብራችንን ወስደዋል ወይም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናችሁ? እኛ እንደተቀበልን እና እኛ ያንን ነገር አሴት እንዳደረገው በምን እርግጠኛ ናችሁ? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት፣ አሁን ለምሳሌ ላይብ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን ልበል፣ እሺ አንበሳ አወረደለን አንበሳ ልክ ሲያወርድ ልብ ፕሮፋይሉን ተቅና የመዳም ቅመማሽ ወይንስ ከአሜሪካ ሌላ ኮ ስጡታ ማነህ አንተ፣ የሚጎዳ ከሆነ ይቅርብኝ ብለ መልሰ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው። የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ይስቆቱ ግን አንዳንድ ጊዜ ደግሞ እንደ ሰው፣ እንደ ሕሊና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላለሁ። የትኛውም አሁን ለምሳሌ የትኛውን ሰው ተነስቶ ግን ከዛ አሁን የመዳም ማስተማመት ነሳ የሆነ ነገር ላደርግልህ በአንድ ይነት ላይ እሺ፣ ልንምን ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቱብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰብን ማስተዳድር አለ፣ ገባህ? ከራሴ አልፌ ቤተሰብንም ማስተዳድር ሰው ነው። አንደርሳንድ እንድታደረገ የምፈለው ነገር ከዛ ባለፈ የተቃቀም ብሮች የሆነ ነገሮች ምናምን እኔን አይፎግረኝም ወይም እኔ ሊሸውደኝም አይችልም። ተረዳኝ፣ እንዳ- ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ፣ አሴቱ ማድረግ ያለብኝ ነገር ግን አሴቱ አድርጋለሁ። ስለዚህ አሁን ላይ እዛው ላይ ጨምረ የምትመልሰው፣ አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ። ማ ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሰዓታት ይሰጡሃል፣ ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን፣ የሚያለቅሱ ልጆች መጥተው እንደዚህ እንደዚህ ሰጥተው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን። በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆን እና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ። ሰው እነሱ ስለፈለጉ አይደለም የሚሰጡት፣ ራሱ ስለፈለጉ አይደለም ሌላው በሚሊዮን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደል። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ፣ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ እንደው ከልምድ ቤት ነው በሆነ ችግራቸው ላይ እንዲህ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እንዲህ እኮ በሀሳብ ረዳቸዋለሁ፣ እንደዚህ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው፣ ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ፣ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰው እንደ በችግራቸው ጊዜ ሲደርሳችሁላቸው ታ ይሆን ይህንን ጥያቄ ልጠይቅ አታነሳም። ጋይስነስ አሪፍ ነው፣ ያነሳው ጥያቄ አሪፍ ነው። ግን ደግሞ ምን አለ መሰለህ፣ የሆነ አንድ ያደረካቸውን ነገሮች ይህንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ ለእናንተ ወሳኝ ስለሆኑ ነው። በነገር ላይ ፕሮቴክት፣ እኔ የትኛውም ሰው የትኛውም የመዳም ቀመል እኔ ነው። ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህታቸው እህቶቻቸው ሊሆን ይችላል አባታቸው፣ እናታቸው የሆነ ነገር ታመው ተኝተው፣ ከፈለግ ወደ ኋላ አድርገህ የኔን የዩቲብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ ሶስት መኝታ ባለው ለምኝታ እያለን ቤት ሰርተን ብዙ ነገር አሳልፈን የመጣ ነው። ዛሬን አር ማየት ያለበት አንድ ሰው ስለኔ ከፈለት የዛሬ ከትላንት የተለቀቀውን አር ማየት ያለበት ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው፣ ለመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህንን ነገር አሁን እኔ አድርጊ ያለው ጊዜ መናገር አልፈልግም፣ ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይፍረደኝ ያደረኳቸው ነገሮች ማለት ነው፣ ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ሆናል ለሚል ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለእኔ፣ ወይንም ደግሞ ምን ልበለ መሰለ፣ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አርግና፣ የቅናትም ነው የሚመስለ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለ፣ ምን አልክ አንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር ግን ደግሞ አንድ ማየው ነገር አለ። እናንተ ላይ እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሳችሁ፣ እነሱን እየሰደፋችሁ፣ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው፣ እዚ አረዳ ሰው የምታቀርብበት አንገር ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱ? አቀራረቢ ሊሆን ይችላል፣ ከነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይ በአንተን ስለ አንተ እያልኩ አይደለም። የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ነባ እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች ይታዩት አብዛኛው ቦታ የሆነ መጥቻለሁ ዱባይ ነኝ ያር ያለው ዱባይ ነኝ ያለው፣ ግን ማንም ሪስፔክት አደርጋቸው ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን ሲነሳባቸው፣ ግን ማንንም ሰው አይሰቡም። አይሰሙ ማንንም ሰው አይሰቡም እነዚህ ሰዎች ለምን ማንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለሁ ከዱባይ ሊሆን ይችላል ከሳውዲ፣ የትኛውም ሀገር ሲመጡ አብሬ በዚህ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶላቸው ምናምን ኤርፖርት ሄደ የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታክት ይሄ ነው። በአጠቃላይ ማለት ነው እኔ ራሴን እየሰቀልኩብ ወይንም ራሴን የሆነ ቦታ እያደረኩኝ አይደለም። የሳውዲ ሰው በመሆኑ መተበር አለበት በመጀመሪያ ደረጃ ስለዚህ ይህንን ነገር ግን አላይ ሱጠቁምሳት በስነ ስርዓት ማስረዳት አለ መንገድ ግን እንዳለ፣ እነሱ ለማናደድ እና ለቅናት ነው። ከዛ ባለፈ ደግሞ ምን ይፈጠራል መሰለህ? ልጨርስና አንድ ቃ ብዙ አላወራም አንድ ቃ ታገስ። ከዛ እነዚህ ልጆች ምን ይሆናሉ? ይናደዱና ያላደረጉትን ነገር አደረግ ይችላሉ። ለምሳሌ ከዛ ዚ ለአብርሽ መኪና ልንገዛልህ ነው ብለው አውቀው እናንተ ለማናደድ ወይም ደግሞ የሆነ ሰንበድ ለማናደድ መኪና የሆነ ቦታ ቀርጦ ምናምን ው የአብርሽ መኪና ልንገዛ ነው ምናምን ብለው ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር ምን ይደርሳል? እውነት ሲመስለውና ያንን ነገር አስኬት ያደርገዋል ማለት ነው። ማንም እኔ መኪና ስገዛ አሜንዞ ሳንቲም ያገዘኝ የለም። የትኛው የመዳም ቅመም አንድ ብር አላገዘችኝ። ግልጽ ነው ምነገር፣ በራሴ ብር ለፍቼ በራሴ ነው መኪና የገዛሁት። በጊዜው ግን ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ ሰው አሴፕት አደረጋቸው። እነሱ ደግሞ እንደዛ ነው ያደረጉበት መክንያት እንደው ስለሚናደዱ ነው። አሁን በዚህ ሰሞን ምን አሉ? እዚህ ዱባይ አይደለም መናፈሻ፣ የሆነ ነገር ምን ይዘላቸው፣ ዱባይ አይደለም። ይህ እነሱ አብዛኛው ማህበረሰብ አምናቸው ማለት ነው ተረዳኸኝ? ያኔ ለእናትሽ የሆነ ነገር ሳታደርጊ ለአባትሽ የሆነ ነገር ሳታደርጊ ለምንድን ነው ይሄንን ነገር እነሱ ምታደርጉ ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም፣ ልትሰራቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ሰው ከአስራ ስምንት ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። ይህና ሕፃኑ